የጎንደር ዩኒቨርሲቲ ሰባኛ የምስረት ዓመትና ና የማስተማሪያ ሆስፒታሉ መቶኛ ዓመትን በዓል ምክንያት በማድረግ በተለያዩ ዝግጅቶች እየተዘከረ ነው። ኤፍድሪ ፕሬዚደንት ታየ አፅቀሥላሴም ዩኒቨርሲቲው ከአራት ቢሊዮን ብር በላይ በሆነ ውጪ ያስገነባቸውን ፕሮጀክቶች መርቀዋል። የካንሰር ጨረር ህክምና ማዕከል የህክምና ኦክሲጅን ማምረቻ ፕላንት ሰው ሰራሽ እግር ማምረቻና ሌሎችም ይገኙበታል ፕሬዚደንት ታየ አጽቀሥላሴ በመርሃ ግብሩ ላይ እንደተናገሩት ዩኒቨርሲቲው በርካታ ምሁራንን በማስተማርና በማፍራት ሆስፒታሉ ደግሞ የህብረተሰቡን ጤና ተደራሽነት በማጎልበት ጉልህ ሚና ተጫውቷል ከሰባ ዓመታት በፊት የተለኮሰው የዩኒቨርሲቲው የትምህርትና የእውቀት ችቦም የጎንደርን ታሪካዊ የእውቀት ማዕከልነት ውርስ በማስቀጠል ዛሬ ለመላው አገራችን መድህን የሆኑ ብቁ የህክምና ባለሙያዎችን እያፈራ ይገኛል። ዩኒቨርሲቲው በቀጣይ የጀመራቸውን ስራዎች ሊያጠናክር ይገባል ያሉት ፕሬዚደንቱ ያከናወናቸው የሚገኙት የራስ ገዝ አስተዳደር ሂደቶች ዓለም አቀፋዊ እውቅናውን እንዲያሰፋ እንደሚያስችለው ተናግረዋል። የራስ ገዝ አስተዳደር ፈጠራን የሚያበረታታ ጠባቂነትን፣ የሚያስወግድ ተወዳዳሪነትን የሚያሳድግ የሚያሳድግና ዓለም አቀፋዊ ተደራሽነትን የሚያሰፋ እንደሆነ ይታመናል። በመሆኑም ከአፍሪካ ስመጥር ጥር ቀዳሚ ዩኒቨርሲቲ በመሆን ከሌሎች የእህት ዩኒቨርሲቲዎች ጋር በመቀናጀት ባለም የዩኒቨርስቲ አደባባይ ወይም ደግሞ የደረጃ ሰንጠረዥና ልኬት ከፍ ያለ ደረጃ እንደምትይዙ እተማመናለሁ። ስለዚህ ጀምራችሁታል። እርምጃው ሰፊ ነው፣ ሩቅ ነው። ነገር ግን ያላችሁ ኮሚትመንት፣ ተነሳሽነት፣ የቀጣይነት ብርታት ይሄን እንደሚያረጋግጥ እምነት የጸጥና ነው። የአማራ ክልል ርዕሰ መስተዳድር አረጋ ከበደ በበኩላቸው በዩኒቨርስቲው የተገነቡ ፕሮጀክቶች ዘላቂ የሆነ ሰው ተኮር ተግባራትን ለማጠናከር አጋዥ ናቸው ብለዋል። የትምህርት፣ የምርምር፣ የማህበረሰብ እድገትን ለማስሻሻል ዛሬ ያየናቸው ቁሳዬ ሀብቶች የተገነቡበትን ከነዚህ ቁሳዬ ሀብቶች ግንባታ በስተጀርባ ያለውን የአመራርና የዩኒቨርስቲውን ማህበረሰብ በአጠቃላይ ቀጣይነት ላለው ልማት እና ተቋማዊ ለውጥ መሸሻል ቃል የገቡበትና በትጋት ለመስራትም ቁርጠኝነታቸውን ያሳዩበት እንደሆነ ጎንደር እንደ ዩኒቨርሲቲ ብቻ ሳይሆን የአካባቢውን ማህበረሰብ ለመለወጥ ድጋሜ ቃላቸውን ያደሱበት ስለሆነ በዚህ በኩልም እንደ መንግስት ከፍተኛ ደስታ እንደሚሰማን ለመግለጽ እወዳለሁ። ዩኒቨርሲቲው የጀመራቸውን ስራዎች ለማጠናከር የተለያዩ ተግባራት እየተከናወኑ መሆኑን የተናገሩት የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወኝ ቀጣይ ትኩረቱ ዲጂታል ቴክኖሎጂን ማስፋት መሆኑን ገልጿል። ጎንደር ዩኒቨርሲቲ በፈተና ተወልዶ በፈተና የጸና የሀገራችን አንጋፋ ተቋም ነው። መቶኛ ዓመቱን እያከበርን የምንገኘው ሆስፒታላችን ቀደም ሲል ለጣሊያን ቆንጽላ ጽሕፈት ቤት ሰራተኞች መታከሚያና በኋላም በፋሽስት ጣሊያን ወረራ ወቅት ለነጮች መገልገያ ተብሎ የተገነባው የቸቸላ ሆስፒታል በእርሾነት በመጠቀም የተቋቋመ ተቋም ነው። ዛሬ በሀገራችን ከሚገኙት ስምንት አንጋፋ የምርምር ዩኒቨርሲቲዎች አንዱ ለመሆን በቅቷል። ዛሬ የምናስመርቃቸው ሀያ ሁለት ፕሮጀክቶችም የክብረ በዓሉ አንዱ አካል ናቸው። ከነዚህ ፕሮጀክቶች ውስጥ ሀያዎቹ በመንግስት በጀትና ሁለቱ ደግሞ በአጋር አካላት ድጋፍ በአጠቃላይ በብር አራት ቢሊየን የሚጠጋ ገንዘብ ወጪ የተደረገባቸው ፕሮጀክቶች ናቸው። ይህ ውጤት በመንግስት ከፍተኛ ድጋፍ፣ በየደረጃው ባሉ መሪዎች ትጋት፣ በዩኒቨርሲቲው ማህበረሰብ ብቃት፣ በአጋር አካላት አጋዥነት፣ በተማሪዎቻችን ስነ ምግባር እንዲሁም በደጉ የከተማችንና አካባቢው ማህበረሰብ ትብብር የተገኘ ፍሬ ሲሆን በቀጣይም ገና በጣም ብዙ እንደሚቀረን እንገነዘባለን። ስለሆነም የሀገራችን የልማት አቅጣጫ በመከተል ከመቼውም ጊዜ በላይ ስራችንን አጠናክረን ለማስቀጠል ቃል እንገባለን። በተለይ በመርሃ ግብሩ ላይ ለፕሮጀክቱ አስተዋጽኦ ላደረጉ አካላትም ሽልማት ተሰጥቷል።